ሀገር አቀፍ 116ኛው የኢትዮጵያ ፖሊስ ቀን የሲምፖዚየምና አውደ ርዕይ ዝግጅት የተለወጠ ፖሊስ እየተለወጠ ላለ ሀገር በሚል መሪ ሀሳብ በአዲስ አበባ ሳይንስ ሙዚየም መከበር ጀምሯል። የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር በዚህ ወቅት ባስተላለፉት መልእክት የኢትዮጵያ ፖሊስ በትውልድ ቅብብሎች የተገነባ ሰራዊትና ተቋም ነው ብሏል። በተጨማሪም በሀገራዊ ለውጡ ማግስት የኢትዮጵያ ፌዴራል ፖሊስ ትልልቅ የለውጥ እርምጃዎችን ማስመዝገብ እንደቻለ ገልጿል። በዚህም በሰራዊት ግንባታ፣ በሰው ሀብት ልማት፣ በዘመናዊ ትጥቅ ወንጀል መከላከል መከላከልና ምርመራ ገለልተኝነቱን የጠበቀ ሕዝባዊ የፖሊስ ተቋም መገንባቱን አንስቷል። በሰላምና ደህንነት ተቋማት የለውጥ እርምጃ ከተወሰደባቸው ተቋማት መካከል የኢትዮጵያ ፌዴራል ፖሊስ ስኬታማ የማሻሻያ እርምጃ መወሰዱን ተናግሯል። የኢትዮጵያ ፌዴራል ፖሊስ በትውልድ ቅብብሎች የተገነባ ሰራዊትና ተቋም ነው። አገራዊ ለውጥ ከመጣ በኋላ አገራዊ ለውጡ እና ክቡር ጠቅላይ ሚኒስትራችን ወደ ኃላፊነት ከመጡ በኋላ በፌዴራል ፖሊስ ውስጥ ትልቅ ለውጥ ተመዝግቧል። የሴኪሪቲ ሴክተር ሪፎርም የሚባለው ተግባራዊ ሲደረግ አንዱ የሴኪሪቲ ሴክተር ሪፎርም ተግባራዊ ከተደረገባቸው የጸጥታና የደህንነት ተቋማት ውስጥ አንዱ የፌዴራል ፖሊሳችን ነው። ስለሆነም የሴኪሪቲ ሴክተር ሪፎርም መሬት በማስነካት አንበሳውን ድርሻ የተወጣ ተቋም አለ ከተባለ የፌዴራል ፖሊሳችን ስለሆነ በዚህ በኩል የሰራችሁ ስራ ክቡር ኮሚሽነር ጄኔራል በጣም ልትኮሩ ይገባችኋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል የኢትዮጵያ ፖሊስ ባለፉት 116 ዓመታት የተለያዩ ስርዓቶችንና ሕዝብን ያገለገለ ታላቅ ተቋም ነው ብሏል። ከሀገራዊ ለውጡ ወዲህም የፍትህ፣ የጸጥታና ደህንነት ተቋማት በተከናወነ የሪፎርም ስራ መነሻነት የኢትዮጵያ ፌዴራል ፖሊስ ስኬታማ የማሻሻያ እርምጃዎችን መወሰዱን ገልጿል። በዚህም በህብረተሰብ ተሳትፎ በወንጀል መከላከልና ምርመራ፣ ሰብአዊ መብት ጥበቃ መስክ በምዕር ላይ የተመሰረተ ህግ የማስከበር ተግባራት ምስክርነት የተሸራቸው ስኬታማ ስራዎች መሰራታቸውን አብራርተዋል። በቀጣይም ቀጠናዊ አህጉራዊና ዓለም አቀፋዊ አጋርነቱን በማስፋት ለዜጎችና ለአገር ሰላምና ደህንነት መጠበቅ ተምሳሌነት የሆነ የፖሊስ ተቋም የመገንባት ስራ ተጠናክሮ እንደሚ የሚከተል አረጋግጧል። የሀገራችንን ሰላምና ደህንነት ለማስከበር የኢትዮጵያ ፌዴራል ፖሊስ፣ የክልል ፖሊሶች እንደዚሁ ደግሞ ጀግናው የሀገር መከላከያ ሰራዊት በመቀናጀትና በብዙ መልኩ የህይወት መስዋዕትነት በመክፈል የሀገራችንን ሰላም ለማጽናት የበኩላችንን ሚና መወጣት ችለናል። በቀጣይም አጠናክረን የምንቀጥል ይሆናል። ሁለት ሶስት ቀናት የሚቆየው ሀገር አቀፍ 116ኛው የኢትዮጵያ ፖሊስ ቀን የማጠቃለያ መርሃ ግብርም በሚቀጥለው ሚያዝያ 26 2017 ዓ.ም ተምረት በመዲናዋ መስቀል አደባባይ በሚካሄድ በደማቂ የወታደራዊ ትርኢት ዝግጅት ፍጻሜውን የሚያገኝ ይሆናል።